ሰላም ጤና ስጥልኝ የተወደዳችሁና የተከበራችሁ ክብራትና ክብራን አድማጭ ተመልካቾች፣ በያላችሁበት የዓለም ትጉሉ ሰላምታ ይድረሳችሁ። አድማጮቻችን፣ ተመልካቾቻችን ለዛሬ አርብ ረፋድ ይመጥናችኋል ያልኳቸው ነጫጭር የአገር ቤት መረጃዎችንም ማሰማችኋለሁ። መልካም ሚዲያ፣ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እነዚህ መረጃዎችን በፍጥነት እንዲደርሷችሁ የዶል ምልክቱን መጫን አትዘንጉ እያልኩኝ ቀጥታ ወደ መረጃዎቹም አልፋለሁ። መረጃን የማስቀድምላችሁ የኢኮኖሚ ኢንቴሊጀንስ ዩኒቲ ባደረገው ጥናት ኢትዮጵያ ከአፍሪካ ውስጥ በኑሮ ውድነት አንደኛ ሆናለችን ብሏል። አብይ ዓመት ከቀናት በፊት ኢትዮጵያ ተአምራዊ በሆነ የኑሮ እድገት ውስጥ ነች የምትገኘው ብለው ዋሽተው እንደነበር ይታወሳል። አሁን የምንሰማውና በመሬት ላይ በህዝብ ላይ የደረሰ ያለው የኑሮ ውድነት በአንደኛ ደረጃ ላይ እንዳስቀመጣት መረጃዎች በስፋት ወጥቷል። ሌላው በአማራ ክልል መገንጠያ ተብሎ በሚጠራው አካባቢ የፋኖ ቤተሰብን ንብረት እያወደሙ እንደሚገኙ ተገልጿል። በተመሳሳይ ጉና ዳሙት የፋኖ አዳኔ ቤተሰብንም ንብረት ዘርፏል። አድማጮቻችን፣ ተመልካቾቻችን ስርዓቱ ከዚህ በፊት እንግዲህ የፋኖ ቤተሰብን እያሰረ እንደሚገኝ የታወቀ ጉዳይ ነው። አንዳንድ በክልል ውስጥ የሚንቀሳቀሱ ምልሾችንም የፋኖ ቤተሰብን ንብረት መውሰድ ትችላላችሁ ብሎ ፍቃድ አውጥቶ ምልሾቹ የፋኖን ቤተሰብ ንብረት ዘረፋ ላይ መሰማራታቸው የምናስታውስ ጉዳይ ነው። አሁንም ይሄ ነገር ተጠናክሮ የቀጠለበት ሁኔታ መኖሩ እና በተለይ ጎንደር አካባቢ እንደ አይነቱ ድርጊት በስፋት እየተሰራ እንደሚገኝ ተገልጿል። አማራ ክልል እንግዲህ በተለያዩ ቦታዎች ላይ ውጊያዎች እየተደረጉ ይገኛሉ። ይህንን ውጊያ ተከትሎ የፋኖ ቤተሰቦች ተጽዕኖ እየደረሰባቸው ይገኛል። በሻሮቢት ከባድ ውጊያ እየተደረገ ይገኛል። ልዩ ቦታው ዋንዛ በተባለው ቦታ ወታደራዊ ካምፕ ላይ ውጊያ ተደርጓል። ጥቃትም ደርሷልም ተብሏል። በማረሚያ ቤት ዙሪያም ከባድ ውጊያ እየተደረገ እንደሚገኝ ከአካባቢ የሚወጡ መረጃዎች ጠቁሟል። በሌላ መረጃ በደቡብ ጎንደር እብናት መናመቀታው አካባቢ ትላንትና የነበረው ውጊያ ዛሬ ማቆሙ ተሰምቷል። ከዛ አካባቢ መከላከያ ሰራዊቱን እየሳበ ወደ ክምር ድንጋይ እያወጣቸው እንደሚገኝ መረጃዎች ይጠቁማሉ። ምስራቅ ጎጃም ጎቻ ውጊያ ተደርጓል። በሸዋ አጣይ አካባቢም የደፈጣ ጥቃት ደርሷል። ጉዳት መድረሱም ተሰምቷል። በአረርቲ ከተማ አካባቢም ውጊያዎች እንደተደረጉ ነው የተገለጸው። በቡሬ 12 የመከላከያ አባላት እስከነሙሉ ትጥቃቸው ፋኖን ተቀላቅሏል። ማዕከላዊ ጎንደር ሀያ ሁለት የአድማ ብተና አባላት ፋኖን መቀላቀላቸው የሚታወስ ጉዳይ ነው። አንዳንድ ቦታዎች ላይ እንግዲህ ፋኖን የሚቀላቀሉ ቁጥራቸው እየበረከተ መጥቷል። በሌላ መረጃ አድማጮቻችን፣ ተመልካቾቻችን ወደ ትግራይ የሚወስደን መረጃ ነው። በትግራይ እንግዲህ ሰላማዊ ሰልፍ እስከ ዛሬ የቀጠለበትና ቢሮዎችም ዝግ ሆኖ ሰላማዊ ሰልፍን የተቀላቀሉበት ሁኔታን ያለው ዋት ከሰኔ ዘጠኝ ጀምሮ እንግዲህ መካናይዝድ እያንቀሳቀሰ እንደሚገኝ መረጃዎች ይጠቁማሉ። ዋት ተፈናቃዮችን ተጠቅሞ ግልጽ ወረራ ለማድረግ በዝግጅት ላይ እንደሚገኝ ነው የተገለጸው። እንግዲህ ኃይል እያስጠጋ ነው ተብሏል። እንግዲህ ተደብቆ የነበሩት ታንኮችንም ያወጣበት ሁኔታ መኖሩን የተገለጸው፣ በሽሬ አካባቢ መጋዘን ውስጥ የነበሩ ታንኮችን ዋት እንዳወጣ መረጃዎች እየወጡ ይገኛሉ። ከዚህ በፊት እንግዲህ ተፈናቃዮችን በሰላማዊ መንገድ ከተፈናቀሉበት ቦታ ሁሉ ነገር አረጋግጦ በሰላማዊ መንገድ መመለስ ሲገባቸው እነዚህ ተፈናቃዮችን ለፖለቲካ ፍጆታ እየተጠቀሙ የሚገኙበት ሁኔታ ያለው አሁንም እንግዲህ የክተት አዋጅ የሚመስል አይነት ነገር ነው። እንግዲህ በመቀሌ ቅስቀሳ እየተደረገ ተፈናቃዮቹን በመጠቀም ወረራ ለመፈጸም ግልጽ የሆነ ያካሄድ ነው እንግዲህ በአራት አቅጣጫ ነው እንግዲህ ከሀገር ውስጥ በሶስት አቅጣጫ በሱዳን በኩል ደግሞ አድሚ ሰባ ወይም ደግሞ ሳምሬ ከሚባለው ቡድን ጋር በጥምረት ሆኖ በአራት አቅጣጫ የማንነት ጥያቄ የሚነሳባቸው ቦታዎች ላይ ወረራ ለመፈጸም ሀሳብ እንዳላቸው እና የደበቁትን መሰራዎች እያንቀሳቀሱ እንደሚገኙ መረጃዎች ሲወጡ ይገኛሉ። በሌላ መረጃ ጠቅላይ ሚኒስትር አብይ አህመድ በትግራይ ያለውን ከህገ መንግስት ያፈነገጠ አካሄድ ሳናውቅ ቀርተን አይደለም ዝም ያልነው። ከዛሬ አምስት አመት በፊት የነበረው የውጊያ አቅም ቴክኒክና ብቃት ይለያል፣ ጦርነት ብናስቀር ይሻላል ብለን ነው ብሏል። አድማጮቻችን፣ ተመልካቾቻችን ጠቅላይ ሚኒስትር ይሄንን የተናገሩት ከፍተህ ከተፎካካሪ ፓርቲዎች ጋር ባደረጉት ውይይት ላይ ነው የተፈናቀሉ ሰዎችን ለመመለስ መቶ በመቶ ዝግጁነን እንመልሳቸዋለን ማለቱም ነው የተሰማው። እንግዲህ ወልቃይት አካባቢ የተፈናቃዮች ጉዳይ ብዙ ጊዜ አጀንዳ ሆኖ ሲነሱ ነበር። በእነዚህ ጉዳዮች ላይም እንግዲህ ጠቅላይ ሚኒስትሩ ከተፎካካሪ ፓርቲዎች ጋር ባደረጉት ውይይት ላይ ነው እንግዲህ የተናገሩት። ምናልባት የውጊያ አቅማችን እንደከዚህ በፊቱ አይደለም፣ አሁን የተሻለ መሳሪያ ታጥቀናል ብሎ የማስፈራራት ንግግሮችን ጣል ያደረጉት ጥምረትን በሚመለከት ነው እንግዲህ የኤርትራ ማህበረሰብ ከትግራይ ማህበረሰብ ጋር ድንበር አካባቢ ላይ የሚያደርጉትን ዝግጅቶች እና የጋራ ውይይት፣ የጋራ ሰላም፣ የህዝብ ለህዝብ ግንኙነትን ጠቅላይ ሚኒስትሩ ይህንን ግምት ውስጥ አስገብቶ ነው እንግዲህ ከኛ እውቅና ውጪ ነው የሚል አይነት ይዘት ያለው ንግግር ነው። እንደሚታወቀው ይሄ ግንኙነት የፌዴራል መንግስት እውቅና የለውም። ከትግራይና አካባቢው ደግሞ የኤርትራና የትግራይ ህዝብን የሁለቱ ህዝቦች ህዝብ ለህዝብ ግንኙነት ማንም የሚፈቅድልን የለም ብለው ሲናገሩ እንደነበር ይታወሳል። ጠቅላይ ሚኒስትሩ እነዚህን ጉዳዮች በመስማት ከኛ ይሉንታኛ ከኛ ፍቃድ ውጭ ተገናኝቷል የሚል አይነት ነገር እና ያለፉትን ጊዜያት ታሪኮችን በማንሳት ትላንትናና ዛሬ አንድ አይደለም፣ እኛ ደግሞ ዛሬ በትላንትናው ሚዛን ላይ አይደለም ያለ ነው ዘመናዊ መሳሪያዎችንም ታጥቀናል። ጦርነትን እናስቀር ብለን ነው እንጂ ልክ እናስገባቸዋለን አይነት ዛቻ የተሞሉበት ንግግር ነው። እንግዲህ አድማጮቻችን ተመልካቾቻችን፣ በሌላ መረጃ በጣም ወሳኝና ኢምፖርታንት የሆነ ጉዳይ እንግዲህ አብይ አህመድ ወደ ስልጣን ከመጡ ከሶስት ወር በኋላ ሲሰሩ የነበሩትን ሴራዎች በአቶ ታዬ ደንደአ በተለያዩ ሶሻል ሚዲያዎች ላይ የተሰራጩ ይገኛሉ። በአቶ ታዬ ደንዳ የወጣው መረጃ ምንም ውሸት የሌለበት ትክክለኛ መረጃ መሆኑ ብልጽግና ቤት ድንጋጤ ይፈጥሯል። አድማጮቻችን፣ ተመልካቾቻችን በመሬት ላይ የምንመለከታቸውና እያንዳንዱ ድርጊቶች የተፈጸሙ መሆናቸውን ታዬ ደንዳ ከውስጡ ሆነው ይሄንን መረጃ እንግዲህ ያጋለጠበት ሁኔታ ነው ያለው። አቶ ታዬ ደንዳ በአሁኑ ሰዓት በብልጽግና መንጋጋ ውስጥ ነው ታስረው የሚገኘው። ከዚህ ባሻገር ብልጽግና በመንግስትነት ወደ ስልጣን ሲመጣ ትክክል አይደሉም፣ እኛ እንደዚህ አናደርግም፣ ጥፍር አናስነቅልም፣ ኮዳ አናንጠለጥልም፣ በኤሌክትሪክ ቶርች አናደርግም ብለው ተናግረው ነበር። አሁን ደግሞ አዲስ ህግ በኢትዮጵያ ውስጥ ማውጣቱ የምታስታውሱት ነው። እንደውም አንዳንድ ሰዎች ብልጽግና የሚፈልጋቸውን ሰዎች ለመደብደብ የሚፈልጋቸውን ሰዎች ቶርች ለማድረግ ሆን ብለው በዚህን ሰዓት የአማራ ፖለቲከኞች፣ ጋዜጠኞች እንደዚሁ የብልጽግናን ገበና የሚያጋልጡ ሰዎች ታስሮ ስለሚገኙ እነዚህ ሰዎች ሊያሰቃይበት ነው በፓርላማ ይሄንን ውሳኔ ያስወሰነ ሲሉ ቃል በቃል በግልጽ ሰዎች ሀሳብ፣ አስተያየት እየሰጡ ይገኛሉ። እንግዲህ የመንግስት ሴራ እና ተንኮልን መቶ በመቶ ያጋለጠው ታዬ ደንደአ በእስር ቤት ምን ሊደርስበት ይችላል ብላችሁ ትጠብቃላችሁ? ታዬ ደንደአ ብቻ ሳይሆን ከአማራ ክልል የታሰሩ ጋዜጠኞች ለአማራ ሕዝብ ድምፅ የሆኑ የመከሰስ መብታቸው እንኳን ሳይነሳ የታሰሩ እንደነ ክርስቲያን ታደለ ዮሐንስ ወያለውን ጨምሮ በርካታ ማህበረሰብ በአሁኑ ሰዓት እስር ቤት ውስጥ ይገኛል። ብልጽግና በፓርላማው በዝንጀሮ ስብስብ ያጸደቀውን ይህ አዲስ ረቂቅ ወይም አዲስ ህገ መንግስት ተግባራዊ አድርጎ ሊጠቀምበትና እየገረፈ ቶርች እያደረገ ጥፍር እየነቀለ ትላንትና መጥፎ ነው ብሎ ሲኮንኖ የነበረውን ስርዓት መልሶ እያመጣ እንደሚገኝ ግልጽ ነው። አድማጮቻችን፣ ተመልካቾቻችን ከዚህ በተጨማሪ ደግሞ የታየ ደንዳአን ቃለመጠየቅ የኢትዮጵያ ህዝብ እንግዲህ ፌክ ነው ብሎ እንዲያጣጥል ብልጽግና የሚዲያ ሰራዊት ዘመቻ በታየ ደንዳአ ላይ ሲያካሄድ ሊያካሄድ ይችላል። ስለዚህ ድምፁን በማሰባሰብ የሌላውን ብሄር እየሰደበ ነው፣ ሰውየ ጤነኛ አይደለም እስከ ማለት እና ከሆስፒታልም ወረቀት እያሰራ እንደሆነ ነው መረጃዎች እየወጡ የሚገኙ ምናልባት ከአሁን በኋላ የታዬ ደንዳአ ቃለ መጠይቅ ነው ተብሎ አሁን ከወጡ መረጃዎች ውጭ የምታዳምጡ ከሆነ የታዬ ደንዳአ ትክክለኛ ቃለ መጠየቅ ወይም የታዬ ደንዳአ ትክክለኛ ንግግር እንዳልሆነ እንድታውቁና፣ ስርዓቱ ሴራና ፌክ ተመሳሳይ ድምፆችን ተጠቅሞ ታዬ ደንዳን በሕዝብ ዘንዳ እስካሁን ያወጣቸው መረጃዎች ውሸት ነው ለማስባል ሙከራ እያደረገ መሆኑን መረጃዎች ሾልኮ ወጥቷል። ህዝባችንም ይሄንን ጉዳይ ሊያውቅ ያስፈልጋል ሲሉ በርካቶች ሀሳባቸውን አንስቷል። በዋናነት እንግዲህ ትኩረት የተሰጠው የሰሜን እዝ ውጊያን በተመለከተ ከአስር አለቃ እስከ ከፍተኛ ጀረናሮች እነሱ ናቸው። ስለዚህ ጦርነቱን ካላስከፈት እነዚህን ሰዎች መቆጣጠር አንችልም ብለው ሰሜን እዝ ራሱ አብይ አህመድ እንዲመታ ያደረገበትና የሰሜን ህዙ ጦርነት ሴራ እንደሆነ የአብይ አህመድ ሴራ እንደሆነ ታዬ ደንዳ አጋልጧል። የሰሜን ህዝብ ሆነ ተብሎ እንዲመታ ማድረጉን አማራው እንዲመታ ፈልጌ ነው ማለቱን እና አማራን ሙሉ ለሙሉ ለማጥፋት ማሴሩን ታዬ ደንዳ አጋልጧል። እንግዲህ ለታዬ ደንዳ ድምፅ ልትሆኑ ያስፈልጋል፣ አድማጮቻችን፣ ተመልካቾቻችን። እነዚህን ሁሉ መረጃዎች አጋልጦ ብልጽግናን ሙቀት ፈጥሮበት ታዬ ደንዳ በሰላም እስር ቤት ውስጥ ይቀመጣል ብላችሁ ያሰባችሁ ካላችሁ ስህተት ነው። ይህንን ህግ ያጸደቀበት አንደኛ ነታዬ ደንዳአን ሊያሰቃይበት ነው። ለታዬ ደንዳአ ለሌሎችም ድምፅ እንድትሆኑ ጥሪያችንን እናስተላልፋለን። በሌላ መረጃ በመካከለኛ ምስራቅ የሚደረጉ ጦርነቶች ቀጥሏል። በትናንትና ሁለት ኢራን በእስራኤል ላይ በተኮሰችው ምሳይል በ271 ሰው ላይ መቁሰላቸው የሀገሪቱ የጤና ሚኒስትር ያስታወቀ ሲሆን 71 ሰው ሶሮቃ ሆስፒታል ውስጥ ነው እንግዲህ ጉዳት የደረሰበትም ብሏል። እስካሁኑ በተደረገው የሚሳኤል ጥቃት 24 እስራኤላውያን ሲሞቱ ዘጠና ሁለት እስራኤላውያን ቆስሏልን ያለው ዛሬ ዕለት አርብ ኢራን በወሰደችው ባሶ ነጭፈችው ሚሳኤል ደቡባዊ እስራኤል ላይ አርፏልም ነው የተባለው። አድማጮቻችን፣ ተመልካቾቻችን ዘገባው የአጀዚራ ነው። የእስራኤልና የኢራንን መረጃ በተመለከተ ክብራትና ክብራን አድማጭ ተመልካቾቻችን አጫጭር መረጃዎች እነዚህን ይመስሉ ነበር። በተመሳሳይ ፕሮግራም እና መርሃ ግብር በሌሎች የግንባር መረጃዎች እንገናኛለን። መልካም ሚዲያን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ መረጃዎችንም እንድትከታተሉ በአክብሮት እየጠየኩም ለሌሎች አድማጭ ተመልካቾችም ሼር እንድታደርጉ እንላለን። መልካም ውለው